ጃ አልተረዳ ነው እ ደግሞ ሌላ ውሳኔ እንዳይወስን የሚለውን ነገር ነው። ምክንያቱም ወንድሜ ወደ ጤንነቱ እንድመለስ ነው የምፈልገው ገባሽ አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ እህቲቱ ጋር መጥቻለሁ ከሀብትሽ እህት ጋር ማለት ነው። ያለውን ሁኔታ ልጠይቀው መጥቻለሁ። ባለፈው በተለቀቀው ቪዲዮ እንዳያችሁት ጸበላጸብላ ይዛ መጥታ ያለውን ነገር ለቀንላችሁ፣ አይታችሁታን። ይሄኛውን ደግሞ እስኪ አሁን እንዴት እንደሆነ ልጠይቀው መጥተናል። ና እንዴት ነው አሁን ያለበት? ሰላም እንዴት ናችሁ? ደህና ናችሁ? አሁን ያለበት ሁኔታ ደህና ነው፣ እግዚአብሔር ይመስገን። እነሱም እየጠበቁና ነው። አሁን በደህና ጥሩ ላይ ነው የሚገኘው። እና አሁን ልጅቱን ታምጣ ምናምን ማለት አልተው፣ እስኪ ከባድ ነው እሱማ ይላል እያለ ነው፣ በጣም እንትን እያለ ነው። ብቻ ከባድ ነው ሁኔታው የገባበት ሁኔታ በጣም ይከብዳል። ለማንኛውም እየጠበቁ ነው። እስኪ እንሂድና እሱ የሚለውን እንስማ። አሁን እንግዲህ እሱ አሉ፣ ልጆችም አብረው፣ እስኪ ያለውን ሁኔታ እንጠይቃለን። እነሱ ጋር ልንሄድ ነው፣ ገብቷችኋል። እና አሁን አንቺ ባለፈው እኔ ካገኘኋችሁ ወዲሁ ማለት ነው ድጋሜ ስታጸብዩ ምን ያለው ነገር አለ ወይስ እንዴት ነው? አይ ደህና ነው፣ ከበፊቱ እየተሻለ ነው አይደለ? በጣም በጣም በጣም ከበፊቱ በጣም እየተሻለ ነው፣ ደህና ነው አሁን። አዎ ደህና ነው። ከባድ እኮ ነው ግን፣ በላይ ባለ ትዳርም ማምጣት ምን ይሻለናል አሁን? ምንድን ነው የሚቀይሩት? በጣም ከባድ ነው። እኔ እንጃ በጣም ከባድ ነው። እሷ እና እሱን የሚጣራው ኧረ፣ በስመ አብ በጣም በጣም በጣም ከባድ ነው። እውነት በጣም ከባድ ነው። እና በጣም አዝነናል፣ ሁላችንም አዝነናል። በጣም ከባድ ነው። ምን አይነት ውስጥ እንደገባ ነው እኔ ራሱ ግራ የገባኝ እውነት፣ ምን እንደማደርግ ቁጭ ብሏል። እዚያ እየጠበቁን ነው። እሄድና እናገኛቸው። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ቁጭ በይ እስኪ፣ እዚያ እኔ ካሜራ ማን ነኝ? ቁጭ በይ አብረሽ። ሀብትሽ ደህና ነህ አለን። ድምጽ ከፍ የባለፈው ድምጽ አይሰማም እያሉ ነው። እስኪ ድምጽ ከፍ አርጎ። አሁን እንዴት ነው አሁን ያለህበት ሁኔታ ሁኔታሉ እንዳሉት እየረሳኸት ነው ወይስ ረትእግም ካለችኝ በኋላ ልረሳት እችላለሁ። ግን አረሳት እንደዚያ ብትለኝ፣ በአዩ ምክንያት እንደዚህ ደውለሽ አገናኝ ብዬሽ ነበር። እሷ እንድታመጣ አድርጊ ብዬሽ ነበረ፣ አላደረግሽም። ማድረግ እንደምችል ደግሞ እርግጠኛ ነበርኩኝ፣ ግን ለምን እንዳላደረግሽ ከባድ ነው ዳኒ። ምን ትላለህ አንተስ? ከባድ እኮ ነው። ይሄ ነገር ነው ከበደኝ ትንሽ። አይ እሱ አሁን ሳየው ባለፈው ሳይው እና አሁን ትንሽ ለውጥ አለ። ለውጥ አለ። ጸበል ከገባ ወዲህ ትንሽ ለውጥ አለ፣ ግን እኛም ነግረናዋል። ሌሊትም ቀንም የሚያወራው ስለሷ ነው። ያው ትንሽ ይከብዳል አስቸጋሪ። እኛ ስንነግረውም አልሰማም። ያው ወዶም አይደለም። በነገራችን ላይ እኔ እንኳን በቅርብ ነው የሰማሁት ባለ ትዳር ናት ምናምን ወሬን ሰምቻለሁ። እሱ ነገር ደግሞ። ትንሽ ትንሻው ይከብዳል። ያለ እንትን ለማለትም እንዲህ በቀላሉ እሱ አሁን ወይ ድጋሚ ጸበል ገብቶ ሌላ መፍትሄ ነበር ግን፣ እሱ የሚለው አሁን ምንድን ነው አንችን ነው አሁን እያዋቀሰ ነበር፣ ከመምጣታችሁ በፊት አገናኝሃለሁ ብላኝ ነበር አግኝ ላግኛት ነው በቃ፣ ኦልሬዲ እሱ ነው ሀሳቡ ማለት ነው። እና ስለዚህ ያለውን ነገር አንችን መቼውን ነገር ሞክሪ አሁንም አሪፍ ነው። የልጅቷን ደግሞ እኛም አይተን ውስጧን እንደዚህ አንብበን የሚባለውን ነገር ብለን የሆነ መፍትሄ ቢፈጠር አሪፍ ነው ባይነኝ፣ እንደኔ ሀሳብ ማለት ነው። ስለዚህ ያለው ነገር ያየሁት ይህንን ይመስላል። ምን መፍትሄ ይኖረዋል ብለህ ነው? መፍትሄ እኮ ሊኖሯችሁ ነው። ምክንያቱም ባለድዳር ናት። መጀመሪያ ተጣልታ ነበረ። ከዛ በኋላ ከተጣላች በኋላ ደግሞ መልሳ ታረቀች። ተጣልታ ብትቀራው እንትን ሊችል ነበረ ስለተጣላ ስለታረቀች አሁን ተወረቀች። እንዴት ሆኖ ነው? ባለ ትዳር አፈቅሻለሁ ብሎ እንደገና ትዳሯ ፈተናት መጣ። ማይሆን ነገር ነው። ተስፋ ቢቆርጥ ይሻለዋል። እንደኔ ተስፋ ቢቆርጥ ይሻለዋል። ምክንያቱም ባለ ትዳር ነች፣ ለእሱ አይደለች። ስለዚህ ነው። ልክ ነሽ። ግን አሁን እሱ እኮ እራሴን እንደዚህ እንደዚህ ካልሆነ ያ ያ ነገር የሚለው ነገር ማለት አሁን ፍቅር ከባድ ነው በነገራችን ላይ ነው እኔም እኮ እየፈራ ያለሁት እንጂ ከባድ እንደሆነ ነገሩማ ገብቶኛል። ያው አስረዲታችሁኛል። እኔ ያው በቅርብ ስለመጣሁኝ ያያ ነገር ነው። ግን ልጁ አጉል ሌላ ውሳኔ እንዳይወስን አገናኝታው እሷ ያለውን ነገር እስኪ ፌስ ቱ ፌስ ብናያቸውስ ምን ይባላል? ሚሻል ይመስለኛል እኔ እንደዛ። አራት ነጥብ አሁን አይቻልም ከምን የሆነ እንደ መንደር ድረስ ሐሳብ አምጥታን እሷን ይዛ ትመጣለች፣ እሷ እናገናኘዋለን አግኝቷትኝ እሷ ጋም ያለውን ነገር እኛ ከምናስረዳው ይልቅ እሷ እንደዚህ እንደዚህ ነው ልጅም ካላት እኔ ልጃ ትዳር ካላትም ትዳራለኝ እኔ እኮ እንደዚህ የራሴ የሆነ ህይወት አለኝ የሚለው ከእሷ አንዴ በስ ሲወጣ እሱ የሆነ ጋፕ የሚልበት መንገድ የተወሰነ ፐርሰንት ለእሷ ያለው ሪሌሽኑ እንዲቀንስ ለማድረግ ማለት ነው። ያ ቢሆን አሪፍ ነው። ይሄ ልጅ አሁን እኛ አሁን እንደዚህ ትሪት ምናምን እያደረጋችሁን ነው። እሷም እህቱም ትሪት እያደረጉት ነው፣ ግን ይሄ ነገር ቆም ባለ ሰዓት የሆነ አይምሮ የሚያስበው ሌላ ነገር ነው። ያ ከሚሆን እንደ እኔ ሀሳብ በግሌ ልጅቷ ያገኛትኝ ያወሩ፣ እስቲ የሚያወሩትን ሰምተን እኛ ሌላ አማራጭ ነገር እንፈልጋለን። ከእሷ አንደ በት ሲወጣ ይስማው እሱ በቃ ምን ትያለሽ በላይስ? አዎ፣ እኔም በነሱ ሀሳብ ነው የምስማመው በነሱ ሀሳብ ነው የምስማመው እንጂ በጣም ከባድ ነው እውነት። ያለበት ሁኔታ በጣም ነው የሚከብደው። ወደ የጤንነቱ፣ ወደ በፊቱ ማንነት እንዲመለስ እፈልጋለሁ። አግኝታው የሆነ መፍትሄ ብታደርግልኝ ደስ ይለኛል። እውነት እና በጣም ከባድ ነው ያለበት ሁኔታውን በጣም ከባድ ነው እንደዛ ነው የምትይው? በቃ እኔ እንደዛ ነው የምለው። አሁን ደህና ነው በእርግጥ ደህና ነው፣ ግን በጣም ከልቡ ውስጥም ልትወጣ አልቻለችም ልጅቷ እና አግኝታ የሆነ መፍትሄ ብትፈጥር ደስ ይለኛል ወንድሜ። እንዲጎዳብኝ አልፈልግም። ምናላት ይኖራታል ብዬ አስባለሁ። መቼም እርግጠኛ እኔ ባላላት በእርግጥ ግን ያው በወንድሟ እንኳን በወንድሟ በእኔ ቦታ ሁና ብትረዳ ደስ ይለኛል እውነት እና እንግዲህ ቤት ሞክሪ፣ አንቺም እየቻልሽው ደስ ይለኛል፣ ብታገናኛቸው ደስ ይለኛል። ከባድ ነው በጣም። እንግዲህ መቻል ነው፣ ሌላ ምን ይባላል። በጣም ሀብት አብትሽ ሞክራለሁ። እንግዲህ ያንን ቪዲዮ ብዬ ብያስባለሁ፣ ግን እስካሁን ምንም መልስ አላገኘሁም። አዩም ሆነች እሙ አላናገሩኝም። ቪዲዮ ይደርሳቸው አይደርሳቸው እርግጠኛ አይደለሁም እስኪ ደግሞ ይሄኛውን ቪዲዮ ቢያዩትና የሆነ መፍትሄ ቢያገኙ ደስ ይለኛል ዞሮ ዞሮ አንተ ራስህን አረጋጋ እንድትጎዳ አንፈልግም እሺ አብትሽ አይዞህ ምን ትላለሽ ምን ያገናኝሽ አለ ከዚህ በፊት ማገናኝ ብዬሽ ነበር አሁንም እያገናኝሽ ነው ያርለም ቢያንስ ከነገርኩሽ አንድ ሳምንት ሆነሻል ግን የቻለሽ አይመስለኝ ካላገናኝ እኛም ስራ ፈተን ነው ገብቷል ሌላ ከዚህ የባሰ ችግር እንዳይፈጠር ነው

እንደ እሷ ካሄዳ አይደለም የሚከደው እና፣ ቢያንስ ራስህን እየጎዳ ነው። እኔ ጓደኛዋ ጓደኛ ነች፣ ቢያንስ ትረዳታለች፣ እሷን እና ማቅረብ ትችላለች። እሷን ቀጥ እ እና ማምጣት እኮ ይከብዳል፣ እሷ ቀና ካልሆነች። እሷ እኮ እየሞከረች ነው፣ ሶስት አራት ጊዜ ሞከራለች። አንተ ደግሞ ይብስ እየተጎዳ ነው እራስህን እኔ በቃ ስልክ ድጋሜ መጎዳትም አልፈልግም ከዚህ የበለጠ። ያለ ምግብ ብላ ስትባላት በላም አውራ ስትባላት ትገባለህ፣ ትተኛለህ፣ ትወጣለህ፣ ተመሰግፍ ትተኛለህ። ስራ አቆም። ምንድን ነው ሻውን መፍትሄው? በቃ አቆም። ራስህን እኮ እየጎዳ ነው። ሰውነትህ እንዲህ ነበረ። አልቀነስከም። አይምሮህ አይረዳም የተወሰነ። ያን ነው ማሰብ ያለብን። ስለዚህ እሷ ዛሬው ማመጣ አምጭ ብላ ዛሬው አታመጣልህም። ነገም ከነገ ወዲያም ፕሮግራም ሊኖርባት ይችላል። እዛ ባለቤቷ የሆነ ስራ እንደዚህ ድርሻ ሊኖራት ይችላል። እንዴት ይሆናል ብለ ታስባለ። ከቢያላም ተታገስ። እሷ የምችለው ያለውን አቅሟን ተጠቅማ ታምጣት ታወራታለህ። አለቀ። ከዚህ ውጪ ግዴታ ነው የምትላት እንዴት ትመጣለች? አንተ ብታስበው፣ አንተስ ሂደህ እቤቷ ጎተተ የምታወጣት ምን ምን አለ? የትዳር ወረቀት አለ፣ የተፈራረም ኮ ፊርማ። አንተ እኮ እኔ ባላለኝ እሱን እኮ። ግን ታገስ ነው፣ ትንሽ ጊዜ ታገስ። አሁን እግዚአብሔር ይመስገን ከባለፈው ካየ ነው አሁን ጥሩ ላይ ነው። አሁን ደግሞ ነገሮችን ቀስ በቀስ እንትን ተረጋጋልጭ ተረጋጋልጭ። አክስትህንም ስማ እንደዚህ አይነት ጥሩ አይደለም። አሁን እኛ ነ ስረጋግጠህን ስትሄድ እኖራለን። አይደለም እንደ እኛ እኮ አንተም ብለህ እዚህ ተሰባሰብን። ሁላችንም ስራ ፈተን ፕሮግራም ስለሆነ ነው። ስለዚህ አንተ እንደዚህ መበሳጨቱ ምግብ አልበላ ምናምን የምትለውን ነገር በቃ ከሰው ጋር ሲሪየስ ምናምን እንትን የምትለውን ነገር ተው። በእንደዛ አለም ችግሩ የሚፈታው ቀስ በቀስ በመታገስ፣ በንግግር፣ በውይይት በዛ በዛ ነው። ስለዚህ እሷ ደግሞ የቻለችውን የሞከረች ነው። አንተ ትንሽ ታገስ ነው፣ መልሱን ከእሷ ታገኛለህ አሁን እንደዚህ ቁጭ ብዬ እናንተን ማውራቴን እና አይደል ማለት ያለባችሁ፣ እኔ ከእሷ አንደበት ግልጽ አማርኛ የምንፈልገው አማርኛ ላይ በቃ እንደተነገረኝ የምፈልገው ቃላት አለ ከእሷ ከዚያ በኋላ ችግር የለውም። ግን ለአንዴ እና ለመጨረሻ እኔ እህቴ በቃ እንደዚህ እንደዚህ ነው ብላ ግልጽ ነገር ብቻ። ሰው ብዙ ሰው ይለኛል፣ ባሏንም አትፈታም፣ አንተን ምንም መቸካተሪያ ነገር አትወደም፣ ምንም ምንም ለአንተ ስሜት የላትም እያሉ ይኖራት ይችላል። ግን ደግሞ ሰው ስላለኝ እኔ አላምነውም፣ በግልጽ ከእሷ አንደበት እስከሚወጣ ድረስ መስማት እፈልጋለሁ። በቃ ይህን ነው የምፈልገው። ካልቻልሽ ደግሞ አንቺ እኔ ችግር የለም። እንደትም በስራ ቦታውን በምንም ቢሆን እንጂ እንደምንም እንድታዋራኝ አድርጌ ቁም ይላ አንድ ደቂቃ ምንድ ቢሆን አውርቻትም ከእሱ አንድ በት የሚወጡትን ቃላቶች መስማት እፈልጋለሁ። በቃ ይህ ነው የምፈልገው። ይሽ መጎዳቱ ከዚህ የበለጠ አልጎዳም እና ይህ ነው በቃ። ከቻልሽ ግን የምታገናኙ ደስ ይለኛል፣ ምትችል ከሆነ ካልቻልሽ ደግሞ ኧረ አልችልም፣ እንደዚህ እንደዚህ ነው ምናምን ካልሽኝ፣ እኔ እሷን ለመፈለግ ወደኋላ ወደ ኋላ አይደለም። ከሷ መስማት የምፈልገው ነገር ስላለ ማለት ነው። አይ በቃ እና አንተ እኮ መረጋጋት ነው ያለበት። ታዲያ አትሽ፣ እንዴት ነው መረጋጋው? ነው ለኛ እንኳን አስብልን፣ እውነት ለኛ አስብልን። ከባድ ነው፣ በጣም ከባድ ነው እኮ። ያንተንም ችግር እኮ እረዳለሁ፣ ግን ለኛ አስብልን፣ ተረጋጋ ዘዲ በቃ አንቺ አሁን ለፍተሻል፣ ተደጋጋሚ ደክመሻል፣ የቻልሽውን ያክል እየሞከርሽ ነው። አሁን እኛ ብንነግረው አይሰማን ነው። ትክክለኛው እውነት ነታው ነገር አሁን ከአንቺ ስለሆነ ተስፋ የሚያደርገው አንቺም የምትመጭለትን ተስፋ አድርጓል፣ መልሱ ነው ማለት ነው። እሱ ደግሞ ታገስ እያል ነው፣ ነው የውህቱም ታገስ እያለችው ነው። ትንሽ ጠብቅ እያል፣ አንቺ ደግሞ ለመፍጠን ትንሽ ማለት ሌላም ነገር ሳይፈጠር ልጅ ቴንሽን ስለሆነ አሁን በቃ እንትን ለማለት ሞክሪ ሂዴ። ሌላ ምንም የምንለው ነገር የለም። ከዚህ ውጪ ምንም አማራጭ የለም። በቃ አማራጩ የቻልሽውን ያክል ሞክረሽ ሳምንት የሚፈጅብሽ ከሆነ በሶስት ቀን በአራት ቀን ውስጥ እንኳን ይዘሻት ብትመጪ ደስ ይለናል። እኛም እንግዲህ የምትለውን እኛም አብራን እንሰማለን። እሺ፣ ሞክራለሁ። እንግዲህ የምትይዋለሽ እንትስ አይተታ አይኔ ምንም የምለው ነገር የለኝም። ቢገናኝ ደስ ይለኛል። እውነት የምትለውን ነገር ብንሰማ ለአንድ ላንዴና ለመጨረሻ እሱም ቁርጡም ቢያቅ ደስ ይለኛል። እና ብታገናኛቸው ደስ ይለኛል። እውነት የእኛ የሱም ብቻ ሳይሆን የኛ ምህውት ላይ በጣም በሱ ምክንያት እኔ ራሱ እየተረበሽኩ ነው ያለሁት። ገብቶሻል። በጣም እየተረበሽኩ ነው ያለሁት እዚህ እና ብት እንደው ብታገናኝልኝ ደስ ይለኛል። እውነት በጣም ደስ ይለኛል ብታገናኝልኝ። እና ህይወቱን ሁሉ አይተሻል እንዴት እንደሆነም በእሷ ምክንያት ስንት ስቃይ እንደደረሰበትም አይተሻል። ስለዚህ አገናኝልኝ ነው የምለው። እሞክራለሁ እንግዲህ ቻው፣ በያቸው እንግዲህ። ቀጣይ ደግሞ አዲስ ዜና ይዘን ለመምጣት ያብቃል። አዎ የምር በጣም ከባድ ነው እንዴ! ከአስራ አምስት ቀን በላይ መሰቃየት ማለት ከባድ ነው።